አሰላሙ አለይኩም ወረሕመቱላሂ ወበረካቱ እንደምናላችሁ እኔ ደህና ነኝ አልሐምዱሊላህ ዛሬ በአዲስ ቪዲዮ ተመልሻለሁ እንግዲህ ባለፈውም በለቀኩት የቤቴን ፊኒሽንግ በለቀኩ ሰዓት አሁንም በቅርብ በለቀኩት ቪዲዮ ላይ አንዳንድ እህቶቼ እስኪ ከአረብ አገር የሚመጣ እቃ የሚጠቅመውና የማይጠቅመው ነገሪን ምናምን ብላችሁ የነበርና ለእናንተም ልንገራችሁ እዚህ ደግሞ አምጥታችሁት ወጭ ነው የእዳ ብቻ ሆኖ ከጥቅም ውጭ ማለት። በእርግጥ ሁሉም እቃ ይጠቅማል፣ በነገራችን ላይ ሁሉም እቃ ይጠቅማል ቢመጣ። ግን ከወጭ አንጻር እዛ እኔ አውቀዋለሁኝ። እንግዲህ ሁለቴ ነው ሶስቴ፣ ካርጎ ልክ ያለሁኝ ግን በጣም ወጭ በስቶፕ የነበረ ካርጎ በምልክ ሰዓት እና ግን ዋና ዋናዎቹ ከዛ መምጣት ያለባቸው የሚባሉ እቃዎች ደግሞ አሉ። በቃ የግድ ቢመጡ የሚባል እዚህ ሀገር ውስጥ ስንገዛቸው የሚቃጠሉ ምናምን አንዳንድ እቃዎች አሉ። እነሱን አሳያቸዋለሁኝ። እንግዲህ እናንተ የሚመቻችሁ ከሆነ ብትይዙት ዞሮ እቃ አይከፋም። ሌላ ሌላውን ግን እዚሁ ብታስገዙ ባይነኝ። ዞሮ ዞሮ ግን እኔ ከዛ ቢመጡ ብዬ ያልኳቸውን እቃዎች አሳያችኋለሁ። የመጀመሪያ እነዚህ ቀላል ብርድ ልብሶች፣ በጣም ቀላል ብርድ ልብሶች ናቸው። ታቋቸዋላችሁ ብዙዎቻችሁ፣ እዛ እነዚህ እኔ ሁለት ሶስት ይዣለሁኝ። በጣም ነው የሚጠቅሙት በነገራችሁ እነዚህ እያያችኋቸው በጣም ነው የሚጠቅሙት። ለልጅ እንደዚህ እንግዳ ሲመጣባችሁ፣ ለክረምትም ሊሆን ይችላል። ብቻ በጣም ነው የሚጠቅሙት እነዚህ እዚህ ውድም ሊሆኑ ስለሚችሉ፣ እዛ ደግሞ እውነት ለመናገር በጣም ርካሽ ናቸው። ከመቶ ሪያል በታች ማለት አርባ ብር አምሳ ብር ሰላሳ ብር ምናምን ናቸው። በሪያል ነው እኔ የገዛኋቸው እና በጣም ርካሽ ናቸው፣ ቆንጆ ናቸው። እኔ የሞከርኩትንና እየጠቀመኝ ያለውን ነው ማሳያችሁ። ይሄን ብትይዙ፣ ሌላው ደግሞ መፍጫ የቡና መፍጫ፣ ይሄን ብዙዎቻችሁ ታውቁታላችሁ። ሞኖኒክስ ነው፣ አንደኛ እቃ ነው። ወላሂ ነው የምላችሁ። ድምፁም ያን ያክል አይረብሽም፣ እና ይሄንንም ብትይዙት በጣም ይጠቅማችኋል እላለሁ። ሌላው ደግሞ ፔርሙስ፣ ፔርሙስ እዚህም አለ፣ ቆንጆ ቆንጆ ፔርሙስ። ግን አጋጣሚውን ካገኛችሁ ደግሞ ብትይዙት አሁን ለምሳሌ እቃ ስትልኩ እኔ ሳውዲ ነበርኩ እንደምታውቁት። በርሜል እና እኔ በላኩ ሰዓት ቆርቆሮ አንድ ሺ አንድ መቶ ብር ነበር የላኩት። ሁለቱም ሆኖ ኮምቦልቻ ድረስ አልሐምዴላ በሰላም ነው ይገባልኝ። ከዛው ጀምሮ በቃ እስከ ሙሉ ወጪ አንድ ሺ አንድ መቶ ሪያል ማለት ነው፣ በብር አይደለም በሪያል ከፍዬ ኮምቦልቻ ድረስ ገባ። ከዛም በሰላም ነው ይመጣልኝ። አልሐምዴላ እንደዚህ አጋጣሚ ብታገኙ ያላችሁን እቃ በተለይ አሁን እዚ ሀገር አግብታችሁ ወልዳችሁ ምናምን የምትኖሩ ብዙ እቃ ሳይፈለግ የሚሰበሰብ እቃ ለእኔ ይገባኛል። እሱ ነገርና እሱ ሱ መቼም እቃ ተጥሎ እቃ ስለማይገዛ አንድ ሺ አንድ መቶ ብር ከፍላችሁ ብትልኩት ቀላል ነው እና ሌላው ደግሞ እቃ ያልገዛችሁ እቃ ያልገዛችሁ እህቶቼ ከዛ ብትይዙት ብዬ የምለው ሄርሙስ እንኳን እዚህም ሞልቷል፣ ግን እንደ ፍላጎታችሁ ነው። መፍጫ እነዚህ ኤሌክትሮኒክስ እቃዎች በነገራችን ላይ ከዛ ብትይዙ አሪፍ ነው። ይሄንን ያው ማርካ ብዞቻችሁ አረቤትም ታቁታላችሁ። ይሄን ብትይዙ ይሄ ሽንኩርት ነው ተቀያሪ አለው። ስገዙ ያው እናንተ ዋጋውንም ደፈር እያደረጋችሁ አንዳንዴ ደግሞ ዲስካውንት ይወርዳል፣ እንደምታውቁት ዲስካውንት ይወርዳል። ዲስካውንት በሚወርድ ሰዓት እናንተ ታጠባቃችሁ ግዙት እላለሁኝ። ይሄ የሽንኩርት በጣም አሪፍ ነው። ይሄን ይዛችሁ ነው። ሌላው ደግሞ መጥበሻ እኔ በቃ እሳት ይዙ እንዳመጡ የምለው መጥበሻ ነው። እዚህ ያን ያክል የተጋነነ ውድ አይደለም። እዛም ውድ ነው ግን ደግሞ ጽድት ያለ መጥበሻ ነው። አሁን ይሄ ያው ቲፋልን ታቁታላችሁ ብዙዎቻችሁ። ቲፋል ነው እየተጠቀምኩበት ያለ መጥበሻ ነው። ይሄ ቲፋል ነው፣ በጣም ፀዴ ነው። በቃ አይይዝም፣ ግን ለእሳት ለእንጨት አይሆንም። ዞሮ በቡታ ጋዝና ቡታ ጋዝ ስላችሁ ይሄ ኦቨኑ እና እሶ ምናምን ላይ ነው እንጂ ለእንጨት ይበላሻል። እና ይሄ አሁን እኔ ስገዛው ሶስት ሴሪ ነው። አንዱን ነሰላል ተጠቀምኩበት፣ ትንሿን አላወጣሁት። ምን ነው እንጂ መጥበሻ ያዙ፣ በጣም ነው የሚጠቅማችሁ። ሌላው ቦይለር፣ ቦይለር እንደምታዩት አሁን መሃለው የተጠቀምኩበት ነው ለውሃ ማሞቂያ። በቃ እኔ እንጃ አትቸገሩም፣ ወላሂ ቦይለር ሳትይዙ እንዳትመጡ። ቦይለር ስትይዙ ደግሞ አሪፍ ማርካ የሆነውን ቦይለር ያዙ። ሌላው መፍጫ፣ መፍጫ ይሄ ጁስ መፍጫ። የጁስ መፍጫ ስትገዙ አብሮ ይሄ የቅመማ ቅመም መፍጫ ነው ይመጣላችኋል። እንደምታዩት እዚህ ማርካው አሪፍ የሚባል ማርካ ነው። ይሄን ግዙ። ይሄ ሁለት ነው የሚመጣው ማለት ነው። እኔ የገዛሁት እንደዛ ነው የዚህ አይነት። አሁን ይሄ የሚወጣ ነው። የጁስ አለው የራሱ። ይሄን ታወጡና ያ ብዙዎቻችሁ ታቁታላችሁ። በነገራችን ላይ ግን አንድም ያለው ስላለን የማሳያችሁ ይሄ የጁስ ነው ያችኛይቱ የቅመማ ቅመም ናት። እቺ ማለት ነው የዚህ አይነት ሌላ አንድ አለች ስላላወጣኋት ነው። ያ የቡና ምናምን አማራጭ ትችላላችሁ እናንተ እንደ ፍላጎታችሁ። ይሄንንም ግን ብትይዙት በጣም አሪፍ ነው፣ ምክንያቱም እስከ 40 ኪሎ ስለሚፈቀድ ልብስ ምናምን ከመሰብሰብ ይሄን ይዛችሁ ብትመጡላሉኝ። ሌላው እነዚህ እነዚህ ዕቃዎች እነዚህ ሰሃኖች የማያቀዘቅዙ ሰሃኖች ይሄ ሶስት ሴሪ ነው በጣም ጽድቅ ያሉ ሳህኖች ናቸው እንደምታዩት። እዚህም አለ ግን፣ እኔ እንጃ፣ እኔ እንደዛ ጠንካራ አይደለም እና ይሄ ተመችቶኛል፣ ለመናገር እንደምታዩት። ይሄ ትልቁ የሚባለው ነው። ይሄ ከዚህ በላይም አለ ከፈለጋችሁ። እኔ ዞሮ ይሄን ነው በፊት ስልክ የላኩት፣ ግን በቂ ነው። ዞሮ እቺ ግጥሟን ከበርሜል ስላላወጣኋት ነው። ሁለተኛዋ ናት፣ እቺ ሶስተኛዋ ማለት ነው። ስለዚህ ይሄንን ብትይዙ በጣም ትጠቀማላችሁ። እኔ ግን ለጊዜው ከዛ የላኩት ነበር። ይሄም ይሄም ሶስት ሴር ያለው ይሄ ስላለኝ ይሄን አልተጠቀምኩትም። እስከ ወረቀቱ የምታዩት ለዛ ነው አልተጠቀምኩትም። ምክንያቱም ይሄን እየተጠቀምኩበት ስለሆነ ግን፣ ይሄም ጽድት ያለ ነው እውነት ለመናገር አያቀዘቅዝም። ለግንፎ፣ ለወጥ ምናምን በጣም ተመችቶኛል እንደኔ ማለት ነው። ሌላ የማሳያችሁ ደግሞ ይሄን ብዙዎቻችሁ ታውቁታላችሁ። እኔ በነገራችን ላይ በጣም እፈራዋለሁ። ይሄን ብረት ድስት እንደምታዩት እወደዋለሁ፣ ግን ደግሞ እፈራዋለሁ። እኔ በጣም ነው የምፈራው፣ ላይ ሲፈነዳ ምናምን ያው ታያላችሁና። ግን ሰይፍ የሚባል ማርካ ነው፣ ቆንጆ ማርካ ነው። እኔ ዞሮ ተጠቅሜበት አላቅም። እውነት ለመናገር እዚህ ሀገር ከመጣው ጥጆ አላቅም። በጣም ነው የምፈራው። ዞሮ ግን ያዙ ይጠቅማችኋል። ምክንያቱም ሁሌ ፈርቻ አልቀርም። ስሰራበት ኢንሻአላ አሳያችኋለሁ። ይህንን ያዙ። እዝ ውድም ነው እንደገና የሚባል ማርካ ማታገኙ እንዲህ አይነት ደግሞ አደጋ ይመጣል የሚባል ነገር ያው ዋጋ ደፈራርጋችሁ የኤሌክትሮኒክስ እንዲህ አይነት ነገሮችን ግዙ ማለት ነው። ይህንን ብረት ድስት ብትይዙት ወላሂ ነው የምላችሁ ጊዜ እንትን ይላል። እኔ ዞሮ እየፈራሁም በቃ እዛም ያን ያክል አልደፈረውም ነበር ስለምፈረው ማለት ነው። ሌላው ምንድነው የልብስ መተኮሻ ብትይዙ አሪፍ ነው። የልብስ መተኮሻ ብትይዙ እንደውም ከቢመቻችሁ ውሃ በካህ ያለው አለ የራሱ ውሃ ጨምራችሁ መተኮሻ፣ ያንን ብትይዙ የበለጠ ተጠቃሚ ናችሁ። እዚህንም አይነት ብትይዙ ዞሮ ብዙ ጊዜ እንኳን ልብስ ባይተኮስ፣ አንዳንዴ ግዲ ነው ይተኮሳል። ወጣ ስትሉ ምናምን ሌላው ምንድነው ይሄ አዳብተር? አዳፕተር በርካት አድርጋችሁ ብትይዙ ትጠቀማላችሁ እንጂ አትጎዱም። አዳፕተር ያዙ፣ ቆንጆ ቆንጆ አዳፕተር አለዛ ይዛችሁ ኑ። ሌላ ማሳያችሁ የጸጉር እንትን የጸጉር ማበጠሪያ ነው፣ ያው ጆይን ብዙዎቻችሁ ታውቁታላችሁ። በነገራችን ላይ እኔ አንዳንድ ኮሜንት ላይ ይህን ገዝቼው አልሰራም አለ ምናምን የሚሉ ልጆች አሉና በዚህ ነው የምትከፍቱትም። የምዘጉት እችናት በቃ ችቡኒዋ ቡኒዋ ከለር አለች አይደል? እንዲህ ስታረጉት ያው ትከፍታላችሁ፣ እንዲህ ስታረጉት ደግሞ ትዘጋላችሁ። እችናት መክፈቻዋና መዝጊዋ ያው የጠፋችኋል ብዬ አይደለም፣ ግን አንዳንድ ኮሜንት ላይ እኔ ይሄን ነገር ገዝቸው ነበርና አልሰራለኝ ምናምን የሚሉ ልጆች ስላየሁ ነው። እኔ ጋ እኔ ቪዲዮ ላይ ሳይሆን ሌላ ቦታ እና አንድ ሰው ማይቶ ቢጠቀም በቪዲዮ ወይም ደግሞ ደስ ስለሚለይ ነው። ይሄ ጆይ በጣም አሪፍ ማርካ ነው። ይጠቅማችኋል፣ የያዙት እዚህ ስትመጡ። ሌላው ደግሞ ይሄ የጸጉር ማበጠሪያ ፓናሶኒክ፣ እንደምታዩት ፓናሶኒክ። ይሄ የጸጉር ማበጠሪያ እኔ ጋር ወላሂ እንምላችሁ ሰባት ዓመት እና ከዛ በላይ ሆኖታል ብታምኑም ባታምኑም እና በጣም ጽድት ያለ ነው። ምንም አልሆነም። አሁን የተጠቀምኩበት ነው። ፓናሶኒክ የጸጉር ማበጠሪያ ብትይዙ ትጠቀማላችሁ ማለት ነው። ሌላው ደግሞ ጸጉራችሁን ላክ የሚያደርግ ያው ቤት ሆናችሁ ለመተኮስ ለማስተካከል ይመቻችኋል። ብትይዙ ይሄን ይመረጣል። ሌላው ሳልነግራችሁም አላልፈው ደግሞ በተለይ ለሙስሊም እህቶች እንደዚህ አይነት ሸርሸፎች የሶላት ሸርሸፎች በቃ ቤት ውስጥ ምናምን እንደዚህ እንግዳ ካለ የወንዶች እንግዳ ካለ ምናምን በቃ አያጋልጣችሁም በጣም ደስ የሚል ሰፊ ልብስ ነውና እነዚህን ቅያሬ ቅያሬ ብትይዙ ይጠቅማችኋል። ሌላው ደግሞ ምንጣፍ ምንጣፍ እነዚህ ቀላል ምንጣፎች ብትይዙ እዚህ ውድ ነው በነገራችን ላይ በጣም ሞልቷል፣ ያማርጣል፣ ምናምን ግን ዋጋው ያው አይነካም ማለት ነው። እና ይሄን አሁን ብትይዙ ሀያ ሰላሳ ኪሎ ቢሆን ነው። እናንተ ስትመጡ ደግሞ አርባ ኪሎ አርባ ስድስት ኪሎ በትላልቅ ሻንጣ መያዝ ትችላላችሁ። ሀያ ሶስት ሀያ ሶስት እኔ ስመጣ እንደያዝኩት ነው የምነግራችሁ በእጅ የሚሳብ ደግሞ አስር ኪሎ ዘጠኝ ኪሎ ትይዛላችሁ። የተወሰነ በዚህ ታነግባላችሁ ምናምን። ያንን ቪዲዮ ሰራላችኋለሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። እንደሱ ብትይዙ አትጎዱም። ልብስ ምናምን ከበሰብሰብ እንደሆነ የሚጠቅም ነገር ስትመጡ ይዛችሁኑ ነው እና ይሄን ይህን ይዛችሁኑ። ሌላው በተለይ ዩቱብ ስትመጡ ዩቱብ መስራት የምትፈልጉ ከሆነ ላይት፣ የዚህ አይነት ላይት ይዛችሁኑ ነው። እኔ ይዤ መጥቼ ነበር፣ አጋጣሚ ሆኖ ልጆች ሰብረውብኝ ነው። የሚስተካከል ከሆነ እስኪ እሞክራለሁ፣ ካልሆነ ሌላ እገዛለሁ። የዚህ አይነት ላይት ያዙ። ፓወር ባንክ እና ደግሞ ማይክ ያዙ። ማይክ የሚሻለው አጋጣሚ ቻርጅ ስላላረኩት ነው እንጂ ማይክ የዚህ ላይት እና ፓወር ባንክ እነዚህ ኤሌክትሮኒክስ ነገሮች ያዙ። ኤርፎን ምናምን ከዛ ብትይዙ ይመረጣል። እዚህ ኦሪጂናልም አንዳንድ አይገኝም፣ በጣም የተጋነነ ውድ ነው፣ ደግሞ አንዳንድ ጊዜ የሚቃጠል ነው ምናምን እና ይሄን ይህን ይዛችሁ ነው እንግዲህ የዛሬው ቪዲዮ ይሄንን ይመስላል። እንደበዛባችሁ እንግዲህ እያየሁት ነው ደቂቃውን ሄዷል እና ሌላ ምሰራ ያላችሁ ቪዲዮ ካለ ኮሜንት ላይ ጻፉልኝ፣ አስተያየታችሁን ኮሜንት ላይ ጻፉልኝ። ከወደዳችሁት ቪዲዮን ላይክ፣ ሸር፣ ሰብስክራይብ አድርጉ። እንግዲህ ለሌሎችም እንድደርስ ሸር አድርጉልኝ፣ አበረታቱኝ። አዲስ ጀማሪ ነኝ፣ እያያችሁት ነው። ትንሽ ሰብስክራይብ ነው ያለው ቻናሌ፣ እና አሁን በአዲስ ሞራል ተመልሻለሁኝ። ሌላ ደግሞ ኦንላይን ማርኬት ማዘዝ የምትፈልጉት ነገር ካለ ቁጥሬም ባለፈው ቪዲዮ ላይ ማስቀምጫለሁ፣ አሁንም በድጋሚ 0992921158 ነው። በሁሉም ኢሞ፣ ቴሌግራም፣ ዋትሳፕ በዛ ታገኙኛላችሁ። እንግዲህ ለዛሬ እጀላችሁ የመጣሁት ቪዲዮ ይሄንን ይመስላል። አስተያየታችሁን እጠብቃለሁ። ኢንሻአላህ በቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱህ።